እንደ ሮጠ መጥቶ ጋሽ ብሩኪ አፍንጫውን ጠረመሰው ያቶ ፋሲልን። እረ፣ ቡቡዬ ግን ሮጠ መጣ። አፍንጫው ላይ ምንድነው የቀባው? ምንድነው ያደረከው? ቆም ብለህ እንኳን ትንሽ አታወራውም ነበር እንዴ? እንዴ በወንጀ ቡቡዬ፣ ምንድነው ሁሌ እንዳትወጭ ማለት እንዴ? እሷ ትልቅ ሰው አለች እንዴ ሕጻን አለች ቤት አቶል እንዴ? ለምን ሲባል እናንተ ፋሲል ተብየው እንዲህማ ድንጋይ ራስ ማትለውን ቡቡዬን አይገርምህም? አንተ ራስ ድንጋይ ራስ ነ እንደም ድንጋይ ፋሲል ለምንድን ነው ዝም ያለው? ምን አስቦ ነው? ምንድን ነው እንዴ? እንዲህ አይነት ሰው ከኋላ ነው አሉ የሚያጠቃው፣ በፊት ለፊት አይመጣም አሉ። እንዴ ሰው ተረጋጊ። በቃ ከዚህ በኋላ አያገባኝም፣ አያገባኝም። ኧረ እባክህን ቡቡ፣ ደግሞ አያገባኝም ብለ ዛሬ ለፋሲል ጥለለት ሄደ ቢሆን ወይ ጉድህ ነበር። ግን መኪና ውስጥ አስገብታ ይዘ ስለሄድ ኦማይ ጋድ ችግር የለውም። እንዴ ከቤት አትውጭ ብላት ወጣች ብለ ጥላሃት አያገባኝም ብለ ብትሄድ ኖሮ ዛሬ እንዴት ተላለቅን ነበር። የምሬ ነው እንዴ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው። ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ አቶ ፋሲላችን ማለት ነው፣ አፍንጫው ተጠርምሷል። አፍንጫው ተተርምሷል እንዴ! ቡራ እንደመጣ እንደወረደ፣ እንደው በቃ ገና ለመመጣ እንዴት ነህ ምናምን እንኳን ሳይል ብቻ እንደወረደ ቧ። እንዴ እንዴት ነው ነገሩ? ምንድን ነው አልገባኝም። ነገር ነገር ምንድን ነው አልገባኝም። ቤቱ የውቡ ቤት ነው። እንዴ በብሩክ ቤት ከፍቶ ዘና ብሎ እያወራ እየተዝናና ሃይሚን ፍቀድልኝ፣ ስጠኝ ኧረ ጉዴ ሃይሚ ቃናት እንዲቆይ ሱቅ የምትሸጥቃት አስመሰልካት እኮ በራሱ ቤት ሄዳ ማለት ነው እንግድነትን ተጠርተ በለው፣ ምንም በለው ፋሲል ማለት ነው ብሩክ ቤት ቆሞ እያወራ ዘና ብሎ እያወራ ማለት ነው በኮንፊደንስ እያወራ ጭራሽ አይሚን ከራሴ ጋር ነው ማረጋት ከራሴ ጋር ነው መውሰዳት ማገቱ ያንሰው ሰው ማለት ነው ማገቱ ደግሞ የፍቅር ነው እገታ ሳይሆን የፍቅር ነው ነው ያለው የፍቅር ነው እንዴ ምን ሙዚየም ሙዚየም ምናምን የሚባል መኪና ላይ ነው ሙዚየም የሚባል ቤት ነው ያስቀመጥካት የት ነው ወስደ ያስቀመጥካት ባክ አይገርምም ማገት አይደለም ወደ ህገው ነገሩን ወሰደችው አላለም ፋሲል ደግሞ ብሩኬን ድንጋይ ራስ ድንጋይ አባይ ጥፋንታ ትሳደብ ስነ ስርዓት በተከፈለ ልክ ማለት ነው ፕራንኮን ሰርታት ወደ ነበርክበት ከህይወታቸው ውጣ ወደ ነበርክበት ሂድ ጊዜ ምን ያህል ጊዜ እንደሆን ባላቅም ትርፍ ትርፍ ነገር እንድትናገረው ቡርኬን አንፈልግም እንዴ ማን አንተ የምትናገረው ሃይሜን አይናገራትም ለምን ሴት ልጅ ስለሆነች ቡርኬን ድንጋይ ራስ ማለት ግን አልችልም አንተ ራስህ ድንጋይ ራስ ነሽ እንዴ ኧረ ኧረ ጭራሽ ቡርኬን ድንጋይ ራስ እንዴ ይኸው ቦስቅሽን ላስ አድርገሽ ቁጭ ስንት ብር ነው ግን ዛሬ በጣም የሳቀኝ ከቡሩኬ የፋሲል ከፋሲል የብሩኬ እንዴ ብሩኬም እንደመጣ እንዱ ድስም በቃ እንደመጣ ማለት ነው እንዴ ምን አስባችሁ ነው እናንተ? አትግባቡም እንዴ? አትነጋገሩም እንዴ? መጀመሪያ ማለት ነው። በዚህ አጋጣሚ ግን እንዴ እጅ ወደ ላይ ያላችሁት፣ ቆይ እናንተ ለማን ነው ለፋሲል ነው እጅ ወደ ላይ ያላችሁት እንዴ ምን አስባው ነው? ምን አሻፈረኛል ክሳ ፋሲል እንዴ ጭርቃ ፋሚሊን እና ቤተሰብ ዛሬ ማለት ነው የተረዳሁት ነገር ምን እንደሆነ ታውቃላችሁ? ሃይሚን አደንቃታለሁ ዛሬ። እንዴት ብትሉኝ ሁለቱንም ወንዶች ማለት ነው ሁለቱም ወንዶች መካከል ቆማ፣ አንተንም ወደዛ ፋሲልንም ወደዛ ይሄም ወደዛ እንደ ሰውኛ ማለት ነው፣ እንደ ሰውኛ ትክክለኛ ነገር ያደረገች ያደረገችው ሃይሚ ማለት ነው። ሁለቱም እንዳይጎዱ ያደረገችው ነገር በጣም ጥሩ ነው። ፋሲል ደግሞ ለምን ወደ ኔ አታደይም ለምን ወደ ኔ አትደረብም አላለም። ሲቀጥል ደግሞ በ በብሩክ ደካማ ጎን እንዴት ገባ መሰላችሁ? ብሩክ እንግዲህ ዘሎ መቶ ነው የመታውና፣ ሴት ፊት ያው ሴት ፊት ወንዶች ብዙ ጊዜ እንትን አላቸው የሆነ ሼም ይባላላቸው ይሆናል አይደለ? ሴት ፊት እንደዚህ በተለይ ፍቅረኛቸው መሀል ምናምን ወንድና አይደባደቡም። ብሩኬ ደግሞ ይህ አልመጣለት፣ ብሩኬ ይህ አልመጣለት ሀሳቡ ወይም ደግሞ የተሰጠው ካራክተር ሊሆን ይችላል። ግን ሴት ፊት ማለት ነው ብዙ ጊዜ ፍቅረኛቸው ፊት ወንድና ወንድ ወንድ ልጅ አይደበድብም፣ ወንድን ማለት ነው። በጣም ሽንፈታቸው የተነካ ነው የሚመስላቸው። ይሄንን ነገር ፋሲል ጋር ገብቶታል ማለት ነው። ፋሲል ጋር ገብቶታል ይሄ ነገር። የፈለገ ነገር ቢሆን ወንድ ልጅ ፍቅረኛው ፊት ወንድን አይመታም፣ አይደበድብም። እውነቴ ነው ምላችሁ። ብሩኬ ግን ይሄ አልታሰበለትም። ሜቢ የተሰጠው ሌላ ነገር ካራክተሩ ሊሆን ይችላል። እሷን ነገር ይዞ ግን በሷ ነገር ተጠቅሞበት እንዴት አድርጎ ዝም እንዳስባለው እናንተ ወየ ሰው ልጅ ግን ምን አሱ ከባድ ሰው ነው። እሺ እኔ እኮ ለምን አይመታው ምናምን አመላለሁ እሷ ስላለች ብዬ እሷን ስለምወዳት አልመታትም። እና ብሩኬ ስለማይወዳት ነው አንተን የመታ ፋሲልን እኔ የመታህ ዝም ብላቸው። ይሁ አረማመዳቸውን፣ አካሄዳቸውን ይሁ። ከዛ በኋላ ማለት ነው ብሩኬ በጣም ነው ገረጥ እንትን አለ ገርገብ እያለ መጣ ማለት ነገሩ እየረገበ መጣ። ገባችሁ? እንደዛ ብሎ ስለተናገረው የሰው ልጅ ግን የሚናገሩት ነገር ማለት ነው የሆነ ነገር ያስቆማል ልበል። እንደዛ ካለው በኋላ ኮ ጭራሽ እንትን አለ ቶ ብሩኬ ማለት ነው የምሬን ነው የገላግለው ነበር እውነት ለመናገር ማለት ነው እና በዚህ አጋጣሚ ሀይምዬ ሳላ ደንቃት አላልፍም። ምክንያቱም ሁለቱንም እየገላገለች ነበር ያለችው። ፋሲል ግን በሰው ቤት ሆኖ ይሄን ያህል ሞራል እንደዚህ ለዛውም አግታት ለዛውም የሚወዳትን የሚያፈቅራትን ልጅ ወስደህ እንደዚህ ከኒ ጋ ነው የምትሄጁ ብለህ ራሱ እንትን በማለትህ ይሄ ራሱ እውነት ይደነቅልሃል። በቦክስ ተመትቶ ራሱ ሀይቢን ካልሄድኩ ብሎ ይፋተጋል። የሚገርም ነው። የሚገርመው ነገር ግን እዚህ ውስጥ ግን አንድ ነገር አለ። ግን ቤተሰብ እኔ እንጃ ይጨር ይጨርሱ ነበር እነዚህ ሁለት ወንዶች አላመንኳቸውም እኔ ይተዋወቃሉ መሰለኝ። እውነቴ ነው። አላመንኳቸውም እኔ አላመንኩም። ቤተሰብ የምሬ ነው። ቡቡንም አላመንኩትም እንትናንም አላመንኩትም ፋሲልንም አላመንኩትም። ፋሲል እንደውም እግዚአብሔር ምናምን ይላል። አትም አላንተ ለፈጣሪ ለእናንተ ማላገጫ አይደለም። አትጥሮ እዚህ ጋር ማለት ነው ፈጣሪን አትጥራ። ፋሲል እግዚአብሔርን ሲል በቀደም ሰምቸዋለሁ፣ ዛሬም ሰምቸዋለሁ። እና የፈጣሪን ስም መጥራት አይጠበቅብህም። ግን እኔ ሁለቱንም አላመንኳቸውን። ቤተሰብ እዚህ ጋር እየተጨቃጨቁ እያስመሰሉ ነው። ብሩኬ እኮ ለማስመሰል አንደኛ ነው ታውቃላችሁ። ለምን ልጅ ወለደ ቀን ልጅ ወልጃለሁ ብሎ ሀይሚን ያሳመናት ቀን አይታችኋል ሲል እና ብሩኬ፣ እኔ አላመንኩትም። በሆኑ ፍራንክ አልቆ ብቻ እስኪናገር ድረስ ቸኩያለሁ። የምሬ ነው። የሆነ ነገር ያውቃል ወይ ፋሲል ተናግሯል ወይ ብቻ አላቅም። አንድ ነገር አለ። ሀይሚ ናት እዚህ ጋር እየከወነች አለችው ሀይሚ እሷ ምንም እንደተኮሳተረች ነው። ምንም የውሸት እንዲመስል እያደረገች አይደለም፣ እውነት እንዲመስል ነው እያደረገች ያለችው። ግን ወንዶቹ ጋር የምናየው ነገር ግን እኔ ትናንትና ቡርኬ ናችኋለሁ ዛሬ ማይቸዋለሁ ቡርኬ ጋር አንድ ነገር አለ። ቤተሰብ እውነት አንድ ነገር አለ፣ እንዴት እንደሆነ አባል አቅም የሆነ ነገር አለ። ሶ ዛሬ እንግዲህ መጥቶ እሱ ሀይሚን ስጠኝ ብሎ አስፈቅዶ እንግዲህ ሀይሚን ለበዓል ወስዶ ቤቱ ጉድ ጉድ ሊባል እንደ በዓል እንደ በዓል ሊባል እና ሀይሚ ከብሩኬ ጋር ኖርማሊ ቪዲዮዋን ሰርታ ከዛ ላይፏ ደግሞ ከፋሲል ጋር እንዲሆን ነው ፍላጎት የነበረው። ፋሲል እንደዛ ነው፣ ምክንያቱም ቪዲዮ ከብሩክ ጋር ትሰራለች። ከዛ በኋላ ያለውን ግን ላይፏን፣ ፍቅሯን ግን ከፋሲል ጋር እንዲሆን ያ ነበረ ምኞቱ ማለት ነው። ጣረባክህ ማን ያለው እንዴ? ብሩክ የሚጆ ነው እንዴ? ሀይሚን የፈለገችበት እየወሰደ ያዝናናት እሷም የፈለገችውን ነገር ስጦታ የሰጠች እየተሞጋገሱ የወደፊቴ ባሌ፣ የልጆች አባት፣ የልጆች እናት እየተባባሉ ሲኖሩ አንተ ይ የት ነበርክ ቆይ ልጆቹ እንኳን ከተመሰረቱ ኦልሞስት አራት ወር አምስት ወር ናቸው ልጆች ከተመሰረቱ ልጆች እየተባሉ ሲወራላቸው ለቤተ ክርስቲያን ታሪክ ሲሰሩ ልጆቹ የት ነበርክ አንተ በዛን ሰዓት አንድ ፍንጭ እንኳን ያልሰጣው ሲቀጥል ደግሞ ለሃይሚ ያደረኩት ለላይፋችን ላይፋችን ቪዲዮ አለ አለ እንዴት ነው አንተ አሁን ምንም ባግራውንድ የማይታወቅ ሰው እንዴት ነው የሃይሚ ከሃይሚ ጋር ያለህን ባክግራውንድ ለማውጣት አይዶ ነው እንግዲህ በምን አይነት መልኩ ቪዲዮ እጁ ላይ እንዳለ እንግዲህ አላቅም። ዞሮ ይሄን ነገር እያንዛዙብን ነው እኛ አሁን። አይኖ ነገ ሰኞ ማማት ይገባል። በቃ በአንድ ልባችን እንኳን እችል ማማቷን እንኳን ጥሩ ነገር አውርተን ጥሩ ነገር ተናግረን እንዳናሳልፋት፣ በቃ ወንጀለኛ ልታረጉ ነው መቼስ። አናይም አንል እናያለን። ብዙ ነገር እናወራለን። ብዙ ነገር እናስባለን። ማሰባችን አይቀርም ስለምንወዳቸው ሀይሚና ቡርኬን፣ በመካከላቸው ያለው ነገር ሰላም እስከለለ ድረስ ማሰባችን አይቀርም። ብዙ ነገር እናስባለን። ሁላችንም ማለት ነው። እኔ አስባለሁ በበኩሌ ቪዲዮ ሰርቼ ራሱ ከጨረስኩኝ በኋላ ብዙ ነገር ነው የሚመጣልኝ፣ ማስበው ምናምን። ከዛ በቃ ሳስብ ሳስብ ያደርጉትን ነው። እንደገና ደግሞ ጠዋት መጥቼ ቪዲዮ የምሰራው የምሬን ነው፣ እውነት። በተለይ በሚጣሉ ሰዓት ጥሩ ነገር አይሰማኝም እኔ። አሁን ሀይሚ እንዴት ሆን ይሆን? አሁን ቡርኬ እንዴት ሆን ይሆን? ይነጋግራሉ አይነጋገሩም? በቃ የሆነ በቃ አስባለሁ። ያለው የምሬ ነው ግን፣ እስከ ዛሬ ያለው ፕራንክ ነበር። በተለይ ብሩኬ ከዱባይ መጥቶ የሆነው ፕራንክ በጣም ነበር ሲያስጨንቀኝ ነው የቆየው ማለት ነው። አሁን ግን እኔ ሁለቱም ፋሲልና ብሩኬ ያላመንኳቸው አላመንኳቸው። ብሩኬ ራሱ በዚህ ልክ ታግሶ ፋሲልን እንደዚህ ምናምን በወስቅ ያለው ጊዜ ራሱ በካራቴ ወርውሮታል፣ ጥሎታል። በእርግጠኝነት ማለት ነው። እና የሆነ አንድ ነገር የሚያውቁት ነገር አለ ማለት ነው ብዬ ያሰብኩት እኔ ቤተሰብ። እናንተስ እስኪ ምን አሰባቸው? ከጨረቃ ፋሚሊ ምን አሰባቸው ይስሩ። እኛኮ ደስ ይለናል። ዛሬ እንደውም ወከባ ስላለው በጣም ደስ ይላል። ትላንትና ዝም ብሎ ጭቅጭቅ ብቻ ነበር የመሰለው ማለት ነው። ምክንያቱም እርስ በራሳቸው የሆነ እየተዛለፉ ነው እንጂ ምንም የሚሆን አዲስ ነገር ያወሩት ነገር የለም። ትናንት ሀይሚና ብሩኬ ማለት ነው ያው እለጥፍሻለሁ፣ እንደዚህ ነው ምናምን ነው። ዛሬ ግን የሆነ ሶስተኛም ሰው ስላለ ነው መሰለኝ ድቡድቡም ነው መሰለኝ ሞቅ ደመቅ አድርጎታል። ግን ደግሞ እውነት እንዲመስል የሆነው ነገር አሁንም ምንም ነገር የለም። ግን ነገር ግን ብሩኬ ለምን ከቤት ትወጫለሽ ሃይሚ ምናምን ኖ እሷ ህፃ ልጅ አለችም ከቤት የማትወጣ በምክንያት ምንድን ነው? ፋሲሉን ፈርታ። ለምን ደሞ ማትወጣ? ትውጣ ትውጣ እንደፈለገች። ከዛ መካከል ግን አንተ ደግሞ እሷን ተከታተላት በቃ። ማን ነው ጠላትህ? ማን ነው ወዳጅህ? ተከታትለህ ልክ እንደዛሬ ዛት እንደሄድክ ጠላቷም ሲመጣ ጠላቷን ከኋላ አፈፍ አድርገህ ወደዛ ማስወገድ ወደ ቆሻሻ ቦታ ማስወገድ ያንተ ፋንታ ነው እንዴ? ብሩኬክ ስላንች ማያገባሽም ብሎ ዛሬም ጥሏት ሊሄድ ነው ብዬ፣ ውይ ፍርሃቴ ማለት ነው። ለምን ጥሏት ከሄደ በቃ ነገሩ ሁሉ አለቀ በቃ ተበላሸ። ለምን የፋሲልናት፣ በቃ አለቀ እንዴ። የምሬ ነው። ለምን እንዴ? እሱ እኮ ይዤሽ ልሄድ እኮ ነው ያለው። በፊቱ ማለት ነው እጇን ነው የያዘው። እንኳን እንደዚህ እንኳን ተመቶ ቦክስ ተመቶ ባንቺ ልመታ ባንቺ ልድማ ብሎ ይዞ ለመሄድ ነው እየተጣጣረ የነበረው። በዛ መካከል አይታችሁታል። በዚህ መካከል እኔ ስለ አንቺ ያገባሽኝም ሲል ብሩኬ፣ በጣም ነበር የደነገጥኩት ማለት ነው። ብቻ ያው ደግነቱ መኪና ውስጥ አድርጎ ይዞ ሄዷል። የቀረው ካሜራ ብቻ ነው የቀረው ማለት ነው። ሌላ ምንም አዲስ ነገር የቀረ ነገር የለም። እና ቤተሰቦቼን ዛሬ የተረዳዋቸው ዛሬ እንግዲህ ይህንን ይመስላል። አትቅሩብን እንግዲህ ሁልጊዜም አዳዲስ ነገር ይዛችሁልን እንደምትመጡ ባለሙሉ ተስፋ ነኝ። ግን ይሄን ነገር ወደዛ ቋጮት፣ በቃ ምንም ደስ እያለኝ አይደለም። ቤተሰብን እንጃ

ሌላ ሌላ ይዘው ቢመጡ የተሻለ ነው። ሌላ ሌላ ሌላ ኦ፣ ይሄ ምንም አልተመቸኝ። ምን ይቅርታ አድርጉልኝ፣ ቤት ስራ ነው ስራ ነው ስራ ነው እናቃለን። ስለ ስራቸው አደንቃቸዋለሁ፣ ይስሩ፣ እንደግፋቸዋለን። ግን ሌላ የተሻለ አይዲያ ይዘው ቢመጡ የተሻለ ፣ አንደኛ ዩቲዩበር የሆነ ሰው ይዘው ቢመጡ በጣም ጥሩ ነው። ዩቲዩበር የሆነ ሰው ጥሩ ነው። እንደዛ ብዬ አስባለሁ። ለምን አፕሬት የሚያደርጋቸው ሰው ምናምን ይኖራል። አሁን ግን ሜቢ እሱ ዩቱብ ሊከፍት ከሆነ የመጣው እንደዛ ከሆነ ሶኬ ምንም ማለት አይደለም ያው ዩቱብ ሲከፍት አሁን ያሳየውን አክት ልክ እንደኔው እንዴት ነው ፍጼ፣ እንዳደረገው ነገር ፍጼ ጠፍቷል። በነገራችን ላይ ማለት ነው ሀታ በመካከላቸው እራሱ ገብቶ እንዳስታራቂ ቪዲዮ ይሰራል ብዬ እቅድ ነበረኝ፣ ግን እሱ የለም። ለምን እንደሆነ አላቅም። ለምንድን ነው ቆይቶ ቻናሉን የከፈትከው? ማን ይወደኛል ማና አይወደኝም ብሎ ለይቶ ሊያይበት ነው ማለት የሚወድና የማይወደውን ሊያይበት ነው ስ ሊያይበት ነው። እየከፈተው ሼር ያደርጋል። በእርግጥ የነ ቡሩኬ ማለት ነው። ነገር ግን መምጣትና መስራት አለብ ብዬ አስባለሁ። ለፍጹም ማለት ነው መልእክት አስተላልፉለት። ውድ እህቶችም እንደዚህ እያላቸው መልእክታችሁን አስተላልፉ። ፍጹም ለምን ሂዶ አይሰራም? አብሯቸው ለምን አይሰራም? ዛሬ ራሱ ከፋሲል ጋር በፋሲል አንድ ነገር ማለት ነበረብን ማለት ይችል ነበረ በዛሬው ማለት ነው በቡርኬ ቤት እና እንደዛ ብሎ መስራት ይችሉ ነበር ኤኒዌይስ ምንም ማለት አለም እንዴ ወደ ላይ ብለዋል ቡርኬ እንደ ሀይሚ እንግዲህ ፋሲል ደግሞ ዝቅ ብሏል ያው እንግዲህ ይቅርታ መጠየቁ አይቀርም ብዬ አስባለሁ እስከ አሁን ዛሬ ማነው ዛሬ ቅዳሜ ነው ነገ እሁድ ሰኞ እንደዚህ ሆነው ይመጣሉ ብዬ አላስብም ወይ ይቀራሉ ወይ ይመጣሉ በዚህ ሁኔታ እንትን ካለ ግን ቢቋጭ የተሻለ ነው ሚመስለ ግን የሚቋጭ መስላችኋል ዛሬ ምን አይነት እንትን አለው ምን የቀረ ነገር አለ የለም ብዬ አስባለሁ። ይቋጩት ይመስለኛል ብዬ ነው የማስበው። ምክንያቱም በቃ ማለት ሀይሚ ፕራንክ ነው ብላ እንደተለመደው ልትናገር ትችላለች። በአሁኑ ማለት ነው ያው ልታስረዳ ያሰበችበት ነገር የሆነ ነገር ይኖራታል። ምክንያቱም ከህይወታችን ውጡ ነው እያለች ያለችው በብሩክም በሀይሚም በኩል እናፈቅራለን፣ እንወዳለን፣ እንዲሁም ስጦታ እንሰጣለን ምናምን ብለው የሚያወሩ ሰዎችን ከህይወቷ ለማስወጣት ሁለቱ ብቻ ተግባብተው መኖር እንደሚችሉ አለ፣ ቀለበትም አለ፣ ፕሮሚስም አለ አለ ምንም ተማምነውና ነውና ተግባብተው እንደሚኖሩ ለማስተማር የፈለገች ነው የሚመስለኝ። እኔ ሳስባት እሷን ማለት ነው። ወይም ደግሞ በይፋ ብሩኬ ምንሽ ነው ለሚሏት ብሩኬ ፍቅረኛዋ እንደሆነ የሆነ ወይም ተናግሮ ወይም በተግባር እንዲያሳያት የፈለገችው ነገር አለ። ከዚህ በፊትም ደግሞ ብሩኬ ይሸሻል፣ ብዙ ጊዜ አይጋፈጥም ብለው ብዙ ጥያቄ የጠየቋት ነበር። ያም ነገር ሽንፈት ነው። በነገራችን ላይ ሀይሚ አትወድም እንደዚህ አይነት ነገር። ያንን ነገር ለማሳየትም ፈልጋ ሊሆን ይችላል ይህንን ነገር የፈጠረችው። ምክንያቱም በዛን ሰዓት ጥሎች ከሄደ እንዴት ነው ለአንቺ ለነገ ህይወትሽ ምናም ብዙ ያወሯሉ ማለት ነው። ግን አንዳንድ ሰው ጥሎ ስለሄደ ብቻ የፈራ ወይም ሌላ ነገር ማለት አይቻልም። ጥሎ የሄደ የእናቱ ልጅ ነው፣ በነገራችን ላይ ማለት ነው። ምክንያቱም ነገሮች ሁሉ ያልፋሉ፣ አልፈው አዲስ ናቸው። በዛን ሰዓት የሆነ ነገር ቢፈጠር ለእሱም አደጋ ነው የሚሆነው። አሁን ዛሬ ፋሲልን ደበደበው ምን አለው፣ እውነት ቢሆን ይሄ ነገር አሁን ወደ ህግ ይደርሳል። ከዛ በኋላ ህይወታቸው የተበላሻሸ ነው የሚሆነው። መሸሽ በጣም ጥሩ ነው በነገራችን ላይ ማለት ነው። መሸሽ ባለባችሁ ቦታ ላይ ስትሸሹ ጥሩ ነው። የዛ የምሸሹለት ሰው ተበድሎ ወይም ህይወቱ ሚያሰገው ነገር ካልሆነ መስተቀር መሸሽን አትጥሉ። መሸሽ ማለት የእናቱ ልጅ ነው የሸሸ የእናቱ ልጅ ነው ይባላል። እና ውድ ቤተሰቦች፣ ለዛሬ ጀላቸው መጣወት ይህን ይመስላል። ቪዲዮው ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ተቀላቀሉ። እናመሰግናለን። ባይ ባይ።